በስማወልደው መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ ለገና መንፈስ ቅዱስ መስከረም 29 ቀን። በዚህ ቀን ክብር ይግባውና ጌታችን መራታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታው፣ ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። በዚህ ቀን የመረቆትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያው ነው። በጾሮቱ የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከቅድስት አርሴማና ከእመመኔቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። ከካሃዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ያገባ ሽቶ ባየ በየ ሀገሩ ሁሉ ካሃዲው መርጦ መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህችንም የሚመስላት የሌለ ቅድስት አርሴማን በሮሚ ሀገር በአንድ የደናግል ገዳም ውስጥ አገኟት። ስዕሏንም ስለው ለንጉሥ ቤቁልዮነስ ሊያላኩለት፣ ንጉሱም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። ሊያድነ ደናግል ይህን ነገር ባወቁ ጊዜ ይረዳቸው ዘንድ ድንግልናቸውንም ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህም በኋላ ተነስተው በስውር ሸሹ። የንጉስ ድርጣድስ ግዛት ወደ ሆነ ወደ አርመንያ ሀገርም ደርሰው በአንድ ቦታ በተቀመጡ ከእርሳቸውም ጋር የተሰደዱ ቁጥራቸው ሰባ አምስት የሆነ ወንዶች ሴቶችም ሰላሳ ዘጠኝ የሆኑ ከእርሳቸው ጋራ አሉ ምግባቸውንም አያገኙም ነበር እና በታላቅ ችግር ውስጥ ኖሩ ከእነርሱም መብራት የምትሰራ አንዲት ሴት ነበረች ከእርሷም የእጅ ስራ ከምት ከሚገኘው በጥቂቱ ይመገባሉ ንጉስ ዲዮቅልጥያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም ግን በአርመኒያ ሀገር እንዳለች ስለ እርሷ ሰማ ደግሞ ለአርመኒያ ንጉስ ለድርጣድስ ስለ እርሷ ከዲዮቅልጥያኖስ ጋር ሽሽታ እንደመጣች የአርሴማን ስራ ነገሩት። እርሱም አንዱና አርመንያ መኮንን ለእኔ ተጠብቃት፣ ወደ እኔም ላካት ብሎ አዘዘው። ደናግሉም ይህን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሱም ወነ ጀሎ አቸው ንጉሱም ቅድስት አርሴማን በክብር አድርገው ያመጡት የመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እንቢ ባለች ጊዜ የአጎቱ እየጎተቱ ወስደው ወደ እርሱ አደረሷት። የቅድስት አርሴማን ላይህና አደም ደም ግባቱን ባየ ጊዜ ደናግሏን ሊያረግስ ሽቶ እናቷ አግታና ብላ አባብላ እሺ ታሰኝለት ዘንድ አዘዛት። አገታም ወደ እርሷ ሄዳ ልቧን አስጨነቀች፣ እንዲህም አለቻት፦ እወቂ ይህ ርኩስ አረሚ አረሚ እንዳያረግስሽ እና ሰማያዊ ሙሽራሽ እንዳትታየ እርሱም ክብር ይግባውና የእግዚአብሔር ልጅ ሕያው ክርስቶስ ነው። ንጉሡም ይዞ ወደ ልፍኙ ሊያስገባት ከአደባባይ መካከል ተነስቶ ወደ ናግል አርሴማን ያዛት። በዚያን ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል ባደረባትና በምድር ላይ ጣለችው አደረ በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አርበኛ ስለነበር በታና ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷን በሰይፍ ይቆርጡ ዘንድ አዘዘ። አዘዘና ቆረጧት። ከዚህ በኋላ ደናግሉም ሁሉ ከእናታቸው አጋታ ጋር የገድሏቸው ዘንድ አዘዘ። አንዲት የታመመች ድንግል ነበረች። በአልጋዋም ላይ እንደተኛች ወደ ወታደሮች ጮኸች። መጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማዕትነት አክሊል ተቀበሉ። እነዚያንም ከሮሚ ሀገር አብረው የመጡ ወንዶችን ገደሏቸው። ቁጥራቸውም ሰባ አምስት ናቸው። ስጋቸውም በተራራ ላይ የተጣለ ሆኖ ቀረ። ሰማዕታትም ከተገደሉ በኋላ በንጉስ ላይ ጋኔን ተጫነበት። መልኩም ተለወጦ ወደ እርያ ሆነ። ቅዱስ ጎርጎሪዎስ ወደ እርሱ በመጥቶ ወደ እርሱ መጥቶ በላዩ ቅጸልዩ እስከ አዳነው ድረስ ስለዚህም ክብሬ ይግባው እና በጌታችን ኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታትንም የሥጋቸውን ከጠጣለበት ሰብስበው በአማረ ቦታ ኖሯቸው ያማረች ውብ የሆነች ቤተ ክርስቲያንም ተሰራችላቸው ተሰራላቸው። ከእነርሱም ታላላቅ ደንቆሮች ተአምራት ተገለጡ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ሰማዕታት ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነሰኛ መባ እንደተቀበል ሁለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያ ሰማዕታት እና ጻድቃን ትጉሃን መላእክት ፍጹም አደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይ ላይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳም ዳምጦ የጻፈውን ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የየጣናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት